አረፋ ማለት ለዲን ልእስላም ለሸሪዓችን የበዓላት ጊዜያቶች አሉት። አላሁ ስብሓነሁ ወተዓላ ለማህበረሰቡ በማዘን አንዳንድ ጊዜ ብርቅዬ የሆኑ ጊዜያቶችን ቆየት ብለው ብቅ እንዲሉ ያደርጋል ከዛም ዋነኛው የሆኑ ታዋቂ የሆኑ የተሰመረባቸውና በሸሪዓ የሚታወቁ የሆኑ ሁለት ከባባድ የሆኑ በዓላቶች አሉ። አንዱ ኢደል ፍጥር ነው። ሙስሊሙ ሰላሳ ቀን ረመዳንን ጾሞ በተሐጁድ በተራዊ ደክሞ መጨረሻ ላይ ማጠናቀቂያ ላይ የሚመጣ ኢድ ነው። ኢደል ፍጥር ይባላል። አንዱ በዓል ይሄ ነው። ሁለተኛው አረፋ ነው። ይሄ አሁን ያለንበት ማለት ነው። ይህ የአረፋ በዓል ሁለተኛ ከኢደል ፍጥር ቀጥሎ ያለው በዓል ይሁን እንጂ ብዙ አጅሮችን ብዙ ሰባቦችን ከአላሁ ስብሀነሁ ወተዓላ ለሙስሊሙ ማህበረሰብ አላህ ያዘጋጀለትና ይህንን እንግዲህ

እነዚህ አስሩ ቀናቶች በየትኛውም ጊዜ መልካም ስራ መስራት አጅርና ሰዋብ የሚያስገኝ ቢሆንም ከነዚህ ከአስር ቀናቶች ጋራ የሚወዳደር ቀን የለም። መልአመሉ ሳሊሁ አሀቡ ኢለላህ አዘወጀል ምን ሀዘል አሽራሉ። ከዚህ ከአስር ቀናቶች ጋራ ሊወዳደር የሚችል የትኛውም ሰው ዘከረ፣ ጾመ፣ ኢባዳ አደረገ ግን በእነዚህ ቀናቶች ውስጥ ከሚደረገው ጋር የሚወዳደርና በጣም የተወደደ አላህ ዘንድ የሆኑ እነዚህ አስሩ ቀናቶች ናቸው። በዚህ መነሻ የሰው ልጅ የገራለትን መልካም ስራ ሁሉ እንዲሰራ ይጠየቃል። የቻለው ዝክሩን፣ የቻለ ቅራአተል ቁርአንን፣ ሌላም ሌላ ኢባዳ አይነቶች በአሁኑ ጊዜ ደግሞ ጥሩ የሆነው ነገር ምንድን ነው? አብዛኛው ማህበረሰባችን ዘጠኙንም ቀን ይጾማል። ይሄ ደግሞ የበለጠ ጥሩ ያደርገዋል፣ ያጎለዋል። ወደ ዛሬው ኢድ እና የኢዱ ስነ ስርዓት ከመግባት በፊት ያሉ አስሩ ቀናቶች እነዚህን ይመስላሉ። እንግዲህ ዘጠኙ ቀናቶች በዚህ አይነት መልካም ስራ የኢባዳ ስራዎች ሁሉ እየተሰሩ ከታለፈ በኋላ እንግዲህ ቀደም ቀደም ሲል የሚገኘው ሰላቱ ነው። ሰላቱ ኢድ ሰላት በጧት ይሰገዳል። የእርዱ ስነ ስርዓት የሚሆነው ከሰላት በኋላ ነው። ከሰላት በፊት ያረደ ሰው ከኡዱህያ ወይም ከአረፋ እርድ ጋር አይቆጠርለትም። ሰደቀቱ ሚነት ሰደቃት አሉ። ከየትኛውም አይነት ተራ ዝም ብሎ ሰደቃ ለመብል ለመብልነት ያረደ ሰው ሆኖ ይቆጠርለታል እንጂ ለአረፋ ኢድ ብሎ እንዳረደ ለኡዱህያ ያረደ ተብሎ በሸሪያ በእስልምና አይቆጠርለትም ይላል ሐዲሱ። ምን አይነት ሰው ማራዳ አለበት? የእርዱ ስነስርዓት እንዴት ይመስላል ለተባለው ጥያቄ አንደኛ? የሰው ልጅ አቅሙ አላህ ፈድሉን ሰጥቶት በቅርጫም ቢሆን ለሰባት አንድ ከብት ይታረዳል። ከሰባት በላይ ቅርጫ መግባት አይፈቀድም። በግና ፍየል ለአንድ ቤተሰብ በቂ ነው። ግን ይህንን ማድረግ አቅሙ የሚችል ከሆነ አቅሙ ለችግር የሚፈጥር ነገር ከሌለ መወሳ አላሁ የደሁ አሉ ነቢዩ እጁን ትንሽ ሰፋ ያረገለት ማረድ የሚችል ሰው ባያርድ እያወቀ ቢዘናጋ በስንፍናና በልግመት ቢያልፈው ቢዘለው ፈላ ይቅረበነ ሙሰላና አሉ መስገጃ ቦታችንን አይቅረብ አይምጣ አሉ። ስለዚህ አቅም ያለው ሰው ማረድ አለበት። በሚያርድበት ጊዜ በግና ፍየል ቅርጫ መግባት አይቻልም። ለአንድ ቤተሰብ አንድ አባወራ በግ ፍየል ገዝቶ ማረድ ይችላል ግን በዋነኛነት ያ ደግሞ የሚከብደው ሰው ካለ ለሰባት ከብት ይገዛና በቅርጫ ማረድ ይቻላል አንዱን ለራሱ ያደርጋል ከታረደው ነገር ወይም ከቅርጫው ስጋ ለራሱና ለቤተሰቦቹ ቀጣይ ሁለተኛውን እጅ ለጎረቤቱ ሶስተኛውን እጅ ለተራቡና ለችግርተኛ ለምስኪኖች ደጋፊ ጧሪ ለሌላቸው ያደርጋል። አርዶ ያመጣውን ወይንም ደግሞ ያረደውን ወይንም በቅርጫ ያስገባውን ስጋ ማለት ነው። የእርድ ስነ ስርዓቱ ይህን ይመስላል። እንግዲህ ይህን ኢድ አረፋ በዓል አላሁ ስብሓንሁ ተዓላ ለወፈቃቸው ሰዎች ራሱ ላገራላቸው ሰዎች ነው ይህን መድረስ የቻሉት። ከዚህም አልፎ አላህ ያገራላቸው ሰዎች በዚህ ሰዓት ዛሬ አረፋ ላይ ይገኛሉ። የሀጅ ስነ ስርዓት ላይ ይገኛሉ። ስለዚህ በራሴም በዞኑ ሙስሊሙ ማህበረሰብ ስም እንኳን የመላው የአገራችንን ሙስሊሞች ለዚህ ለኢደል አረፋ በዓል አደረሳችሁ አደረሰን እላለሁ።